ከዚህ በኋላ አንድ ነገር ባደርግ ከእኔን ሁሉ ለሰው ነው አወጣ ምሰጥብኝ በመጨረሻም ቢኒአም ላይ በደረሰው አደጋ የብዙዎቻችን ጥያቄ የነበረው ቢኒአም በፍጹም መሞት የለበትም፣ የሀረግ ድራማ ድምቀት ነው ባል ነው መሰረት እንግዲህ ድምጻችን ተሰምቶ ቢኒአምን በህይወት እንዳለ አይተናል። እንግዲህ ቢኒአም ላይ አደጋውን ያደረሰው የአፌት ወይም ደግሞ የአፌት ሰዎች እንደሆኑ ነበር ብዙዎቻችን የገባ፣ ነገር ግን ደግሞ ከጀርባ ያለው አቤል ነው። አቤል በዚህ ልክ ቢኒአምን ተዳፍሮ ይህን ነገር ሊያደርግ የቻለው በእርግጠኝነት ከጀርባ የሆነ ሰው እንዳለው ያሳያል። በመቀጠል ደግሞ እንግዲህ ይህንን አደጋ እንኳ አድርሶ የአፌት በድጋሜ ወደ እስር ቤት እንዲመለስ ለፖሊሶች ደውሎም ተናግሯል። ሲቀጥል ደግሞ ለዳጊም ደውሎ ሜሴጅ ልኮ እንግዲህ አጎትህ እንደሞተ ብሎ ሲናገር ነበር። ስለዚህ ያ አሁን ላይ አቤል የሆነ ሰዎች ጋራ የሚሰራው ስራ እንዳለ ያሳየናል። በመቀጠል እንግዲህ ኤፍራታም ለያፌት ከባድ ማስጠንቀቂያ ሰጥተዋለች። ከየትም ብለህ ቢኒአምን እንድታስፈታ እንድታመጣ አለበለዛ እኔ እናንተ አልላቀቅም፣ ስትለው ያፌት ተጨነቀው፣ እናንተ ላለቃ ማለቃ አለው። ልካ ኤፍዬ እንግዲህ ራሷን አሳልፋ የማትወደው የማታፈቅረውን ሰው ልታገባ እያስገደዳት ለቤተሰቦቿ ስትል ነው። በተለይ ደግሞ ናታንን እስር ቤት አስገባዋለሁ በአላት መሰረት እሱን ለማዳን ስትል ይሄንን ዋጋ ከፍላ ነበር። ታዲያ ግን አሁን ላይ የምፈልጋቸውን መረጃ እያንዳንዱ በእጇ እየገቡላት ስለሆነ አሁንም መቀጠል እንዳለባት ታምናለች። ሲቀጥል እንግዲህ ገንዬ ወይዘሪት ሉሊት ከተኛችበት ተነስታ ይች ነገረኛ የሆነ ሴትዮ ለገነት በነገረቻት እንግዲህ ገነት በጣም እንደታመመች አይተናል። ኤፍዬ ግን ገኒንና ወንድሟን ብትቀበላቸውና አብራቸው ብትሆን ብዬ ተመኘው። ምክንያቱም እናቷ መቼም ልጇ ሳትሆን በዚህ ልክ ርቀት አትሄድም። ሲቀጥል ደግሞ ከልጇ ላለመራቅ ስትል ለስንት አመት ያህል በሰራተኝነት ስታገለግላቸው ነበረ። እናም አሁን ኤፍራታ እንግዲህ ትልቁ ማረጋገጫ የሚሆነው ዲኤንኤው ስለሆነ እሱን እስከምታደርግ ግን ያው ገኒንም ሆነ ዳጊን ወንድምም ሆነ እናት ብላ እንደማቀርባቸው ነው እዚህ ጋር እያየን ያለ ነው። ሀረግ ድራማ ክፍል ሰማንያ ስምንትን እንዴት አያችሁት ውድ ቤተሰቦች? ለቤቴ አዲስ ሲሆናችሁ ሰብስክራይብ፣ ነባሮች ደግሞ ላይክ ማድረጋችሁን እንዳትረሱ። ሲቀጥል ደግሞ እንግዲህ ጽሔዋን ለባተሰብራ ምክንያቱም ቢኒያም ላይ ባደረገችው ነገር ይቅርታ ሳትጠይቀው በመቀጠል መጨረሻ ላይ ካስታወሳችሁ ዳጊ ደውሎላት ልክ ደግሞ አቤል እንደደወለላት አድርጋ ነበር ስታወራ የነበረው እና ያ ያ ነገር ልቧን ሰብሮታል። እንደምንም ብላ ቢኒያምን አገኝታ እውነታውን ማስረዳት ይቅርታ መጠየቅ እንዳለባት ታምናለች። እና እንግዲህ ገደል ለገደል ስትፈልግ እያየናት ነበረ። እና በጣም ብቻ ከባድ ነው፣ ፍቅር ከባድ ነው። እና ብቻ ሀረግ ድራማ እናንተስ እንዴት አያችሁት? ሀረግ እንደ ስሙ ሀረግ ነው። ገና ይቀጥላል። ጦርነቱ እንደቀጠለ ነው። እኔ ግን ምለው ከነ ቤዛቤት ለምንድን ነው ጦርነቱ ማይጠፋው እንዴ? ሲቀጥል እንግዲህ የዲያራ እናት የልጇን ማን ነው እንደዚህ ፈገግ እንዲል ያደረገው እያለች ነበረ። እንግዲህ ዲያራን እየነገረቻት እንደሆነ እናቲቱ ማነት ልጁ አባቱን በልጁ ምክንያት አባትየው እንደሞት አድርጋ ነው የነገረቻትና አሁን ዲያራ በውስጧ ያለው አባቷ በወንድሟ ምክንያት እንደሞተ ነው። እንግዲህ ችክፉ ሴትዮ በዛ ልክ ነው ልጅቷን ያስጠናቻትና ብቻ ሀረግ ድራማ